ለዚህም እኛ ቤት ገብተው ወደቡ ለሶስት መቶ ዓመት አይከፈትም ያለ ሰው ነው እሱም እዛው ስደት ላይ ትራኩን እየነዳ ሊቀጥል ወደቡም ተዘግቶ ያው አገረን አልማዘዩ ስለ ኢትዮጵያ ምን አገባው እሱ ኤርትራዊ ለምን ገብቶ እንደሚያበኩ ግራ ነው የሚገባኝ ኤርትራዊ ከሆኑ እዛው ሰፈራቸው ስራቸው ይጨርሱ ነው ይሄ ደግሞ ደግሞ ኤርትራያኖች ምን ሊያመጡ ዝም ብሎ ውሸት እኮ

አዎ መሀይም መሀይም ደፋር ነው። መሀይም ደፋር ነው። ዝምባሞች ተረጋጉ። እኔ የምኖረው አሜሪካን ሀገር ውስጥ ነው። የተከበረ ሀገር ነው። ኢትዮጵያና አስመራ እንዳይመስል፣ አዲስ አበባ ጎጃም ያለው እንዳይመስል፣ አሜሪካን ነው ኖሮ እና ያለበትን ሀገር ሕግ ራሱ የሚያውቅ አይመስለኝም እንጂ ይሄ ራሱ ወንጀል እንደዛ እንደ ኢትዮጵያ እንደ አፍሪካ ካንጋሮ ፍርድ ቤት ከመሰለው ሲቷል እንደ ኪዳኔው እንደ ወንድሙ ክዳነ ማነው ኪዳኒት ተብሎ ይወጣል ከእስር ቤት። የአሜሪካ እስር ቤት አይቶ የለ? መጫት ሚስቱን የአራት ቀን ህፃን ልጁን ገሎ አሜሪካን እስር ቤት ወንድ ሆኖ ነው የገባው፣ ሴት ሆኖ ነው የሚወጣው። እሱንም ከወጣ ነው። እንደም እስረኞቹ ህፃን ልጅ ከነ ህይወቱ እያለ ማቃጠሉን ከደረሱበት በህይወቱ አይወጣም። ህፃንን የገደለ ከአሜሪካን እስር ቤት በህይወት አይወጣም። እዛ ነው የሚጨርሱት። ይህ ታወቀ ነው። ያውም የአራት ቀን ደም ነው እሳት ለቆ ያነደደው ሰው። ወደ ዛሬው ወደ አሁኑ አጀንዳ ስመጣ ይሄን ሴናሪዮ የአሪሲ የኦርቶዶክስ ተዋሕዶ አማራዎች መታረድ የነ ጀዋር መሀመድ እና ያው ቲፒልፍ ሻቢያ እና ግብፅ ከኋላ እንዳሉ እና የአማራው ህዝብ ኦሮሞ አረደኝ ብሎ የኦሮሞና የአማራ ህዝብ እንዲጣላ አልፎ ከነገድ አልፎ በሃይማኖቱም ህዝቡ እንዲተላለቅ የሚጭሩት እሳት ነው። ከኋላ ያለው ይኸው ቲፒኤልኤፍ ነው። የትም አልሄደም። ምክንያቱም አንደኛ ድርጅቱ ብር አለው። በዛ ላይ ውጭ ባጀት አለው፣ ይከፈለዋል። ኢትዮጵያ ውስጥ ያሉትን ብሔር ብሔረሰቦች ማባላት ነው። አታይም? እንደ ኦንላይን ያሉትን ያቸው አገራቸው ራሳቸው ችግር አለባቸው። እስላምና ክርስቲያን እያሉ ይባላሉ። ዘጠኝ ብሔር ብሔረሰብ አለ የታፈነ ሰላሳ አራት ዓመት መምረጥ መስራት፣ እኛ ምን አገባን? ብርጅስቶን አሁን ጊዜያችን ለምን ነጠፋለን? ኤርትራ እነሱ ግን አይ እኔ ማለት የፈለኩት እነሱ የእኛን ፖለቲካ ነው የሚያበኩት እኛው ጋር ኢትዮጵያ የአማራውን አሁን ለምሳሌ ልጅቷ ጡቷ ተቆረጠ እያለ ተምታም እያደረግን ለእኛ አዝኖ እኮ አደለም። የአማራው ህዝብ ተነስቶ የአብይ አህመድ መንግስት ላይ አምጾ እነሱ በግርግር ለመግባት ነው። ያ ነው የሆነውም፣ እየሆነ ያለው። ስለዚህ ቲፒልፍ ደም አለ መንግስት ነን እንደውም፣ ሀያ ስምንት ፐርሰንቱ እኛ ነን ብለዋል። ብልጽግና ውስጥም አሉ እንዳለ። ሁለት ሚሊዮን ኤርትራዊ ኢትዮጵያ ውስጥ ቁጭ ብሎ ከኤርትራ ጋር ጦርነት አደርጋለሁ ማለት ይሄ በጣም የዘመኑ ጆክ ነው፣ ሊሆን አይችልም። ስለዚህ ገንዘብ አላቸው፣ ኢኮኖሚውን የያዙት እነሱ ናቸው። ስለዚህ ኦሮሞና አማራን አባልተው እነሱ የሚረዱት እኛ ሁለት እግር ያለን አህዮች ነን። ይሄን ነው የሚያውቁት። እንዲህ እያሉ ነው የሚሰዱ የሚያዋርዱን። እነሱ እኛን ወለፈንቲ ነው የሚሉት። የእነሱ ሴራ መቼም እንደማይገባን አድርጎ ወስነዋል። ለዚህ እኮ ነው ሞጣን እንገላለን የሚሉት። ለምን? ተንኮላቸው ሴራቸውን ከኋላ ከኋላ እየሄደ መረጃ ስላለ ስለሚያወጣ ነው እንጂ ሞጣ እነሱ ኤርትራዊ እሱ ኢትዮጵያዊ ምን አገናኛቸው? ምንም። አንድ ኬንያዊ እኮ መጥቶ ሞጣን ልግደላ አይለው። ምን አገባው ኢትዮጵያ ስለሚሆነው ጎረቤት ሀገር ነው። ምን አገባው ኬንያዊ ጅቡቲ? የቤተሰቦችን ረሃብ ግደል በዩ የሚበላን ቅማል ግደል በዩ። ሞጣን እገላለሁ የሚል ሰው ካለ መጀመሪያ ረሃብህን ግደል፣ የቤተሰቦችን ድህነት ግደል፣ ቅማላቸውን ግደል፣ ቅማጫቸውን ግደል አትዩ ተዋናቸውን ግደል፣ ራብህን ግደል። ማይ ፍሬንድ ካቲ አዎ እኔ ማለት የፈለኩት አሁን ይሄ ኦሮሞ እና አማራውን አጋጭቶ በዚህ ግርግር መፈንቅለ መንግስት አረግን ብለው የመንግስቱን ቦታውን ይዘውታል። ኦልሬዲ አሁን እነሱ የክብሪቷ ጫፍ ስትነድ ያችን ክብሪት ነው መጫር የሚፈልጉት። ያንን ደግሞ በእኛ ኤክስፐንስ በእኛ ሞት ነው። እነሱ ሁሌ እኛን እያባሉ እኛን እየገደሉ፣ ይሄ የፈረደበት አማራ ፖለቲካ ስላራቁት ፖለቲካና ኮሬንቲን በሩቅ ነው እያሉ እነሱ እያቦኩ ለምደዋል። የሀገሪቱን እፍታውን በልተዋል። ወርቁን የሚያወጡት እነሱ ናቸው፣ ማዕድኑን የሚያወጡት። የኢትዮጵያ ውስጥ የሚመረተው ምርት ሁሉ በእነሱ እጅ ነው፣ ተገንጥለን ሄደናል ያሉት ሳይቀሩ። ስለዚህ አሁንም ኦሮሞ የሚለውን ስም የሚጠቀሙት እነሱ ናቸው። ይሄ የፖለቲካ ስም ነው። ራሳቸው ኦሮምኛ ተናጋሪ ትግሬዎች ናቸው። አቶ ማናቸው ፋንታም ፋንታን ዋቄ እንዳሉት አምስት ስታር ሆቴል ያለው ኤርትራዊ አዲስ አበባ አለ ብለዋል። ቤቱ ሄዳን እኔና ኦሮምኛ ስለተናገርኩ ተናገርኩ እንዴት አድርገን ነው አማራ የምናጠፋው? ባካቸው አማራ ማጥፋቱ ላይ እንስራ ብሎን ያለ ያሉት። ኢንተርቪውን ሄዳችሁ ፋንታን ዋቄ እኮ በህይወት አሉ። እሳቸው የተናገሩት እኛ ለመረጃ እንናገር። የምትገለፍጠው አንተ እዚህ ሙስጠፋ ምን የሚያስገለፍጥ ነገር አለ? ስለዚህ ይሄ ሴናሪዮ የአማራው ኦርቶዶክስ ወይም ኦርቶዶክስ ውስጥ የመሸገው አማራ ተደራጅ፣ ተደራጅ፣ ተደራጅ ተብሎ ሲነገር እሱ የሚሰማው ስድብ ነው። ዲግኒቴ ተነካ ነው። ተሰደብኩ፣ ተዋረድኩ ነው። እኛ ተደራጅ ያልነው መክት ነው። ምክንያቱም የዓለምም ህግ ይፈቅድላል። የአላህም በለው የእግዚአብሔርም ህግ ይፈቅድላል። ቆመ ተገደል የሚል ህግ በዚህ ምድር ላይ የለም። ሊገል የመጣውን ተከላከል ነው። ይህንን አልሰማም ብሎ አቦ ያድነኛል፣ ጊዮርጊስ ያድነኛል፣ የክርስቶስ እናት መታት አድነኛለች እያለ ይኸው አስራ ቤተሰብ ነው ያጠፉት። አጥንተው ነው የመጡት። አማራ ስለሆነ ነው ያረዱት ኦርቶዶክስማ ከሆነ ይህንም ባካችሁ ቆርጣችሁ ኦርቶዶክሶች ታረዱ ለሚሉ ለእነ መማር አይነቶቹ ላኩላቸው። ለምን ትግራይ ውስጥ ያለው ዘጠና አምስት ፐርሰንት ኦርቶ ኦርቶዶክሳዊ አልታረደም? እንግዲህ ባለው የስታቲክስ መረጃ ዘጠና አምስት ፐርሰንት የትግራይ ህዝብ ኦርቶዶክስ ነው። ለምን ኦርቶዶክስ ውስጥ አይታረዱም? ለምን እነሱ ትግሬዎች ናቸው? አማራ ጆኖሳይድ እና የአማራውን ሞት ኦርቶዶክስ እያላችሁ አታጠጋጉት። ኦሮሞም አለ እኮ ኦርቶዶክሳዊ፣ ደቡቦችም አሉ። እነሱ አይታረዱም። የሚታረደው ተጠንቶ ተቆጥሮ ዘርግ አረጉ አማራ ነው የሚታረደው። አመሰግናለሁ። መውጣች ቴንኪ፣ ወንድሜ። በጣም ጥሩ። ወደ ዕለቱ አጀንዳችን እንሄዳለን። የተወሰነ የዛሬ አጀንዳችን ንበት ብርጅስቶን ስለሰፈሽኝ እንግዲህ ድል በጣም አመሰግናለሁ። የትግራይ ኃይል ከሚለው እንጀምራለን። የትግራይ ኃይል ሪኮርድ ማድረግ ትችላላችሁ፣ ወደ ዩቲብ ጫኑት። ብዙ ሚሊዮን ሰው እያየው ነው የእኛን ሚዲያ። የትግራይ ኃይል ሁለት አይነት ነው። ኦኬ፣ የትግራይ ኃይል ሁለት አይነት ነው አንደኛው የአድዋ አሸባሪ ጀኖሳይደር የሆነውና ሁለተኛው ከአድዋ ውጭ ያለው የትግራይ ሕዝብ ማለት ነው። አሁን የአድዋው አሸባሪ በእነ ጌታቸው አሰፋ ሞንጆሪኖ በሽጉጡን እያዋጣ ዶክትሬት ዲግሪ የያዘው ሰው ደብረ ጽዮን በእነዚህ የሚመራው አንደኛው ኃይል ነው። ሁለተኛው ኃይል ደግሞ በነጌታቸው ረዳ በነ ጀነራል ገብረ እግዚአብሔር በየነ ከአድዋ ውጭ ያሉ ትግሬዎች ናቸው። ቲዲኤፍ ማለት የአድዋ ጨፍጫፊ አሸባሪ ወታደር ማለት የመላው ትግራይ ወታደር አይደለም። ቲዲኤፍ ማለት ትግራይ የደግፈው ትግራይ ዲፌንስ ፎርስ የለውማ። ትግራይ ኢትዮጵያዊ ነው። ይሄ ከአድዋ ውጭ ያለው ትግሬ አመለካከት ነው ቲዲኤፍ ብለው የመሰረቱት እነደብረ ጽዮን ናቸው አድዋዎች ናቸው አሸአዎች ናቸው አክሱም ሽሬ ስለዚህ ቲዲኤፍ የአድዋ ጨፍጫፊ አሸባሪ ነው ቲዲኤፍ ህውሃትን እንጂ የአድዋን ህዝብ እንጂ የትግራይን ህዝብ አይወክልም ቲዲኤፍ እስከ አስራ ሶስት ዓመት ያሉ ወታደሮችን ህፃናትን። በጦርነት አሰልፎ አማራን አጠፋለሁ ብሎ ብዙ ሚሊዮን ወጣት ያስጨፈጨፈ አደረጃጀት ነው። ለአቅመ አዳም ያልደረሱ የትግራይ ከአድዋ ውጭ ያሉትን በሙሉ በኃይል እየወሰደ ወታደር በማድረግ ማግዷቸዋል። ቲዲኤፍ ወይም ደግሞ ሕወሓቶች የዘረፉትን ንብረት ወርቁን ያሸሹትን ዘርፎ እንዳይጠየቁ በትግራይ ህዝብ ውስጥ ለመደበቅ ሲሞክሩ ህዝቡ ነቅቶባቸዋል። ዛሬ የትግራይ ህዝብ ህወሀትና ቲዲኤፍ በቃይ ብሎ ተነስቷል። የአድዋ ጉጅሌዎች ናቸው፣ የአድዋ ጨፍጫፊዎች ናቸው። ደማቸው የኤርትራ ነው፣ የእኛም አካል አይደሉም። አንዲት ወረዳን አድዋን መገንጠል አቅቷቸው ትግሬዎች እንደ ዘላለም እስከ ዘላለም ድረስ ከአማራ ጋር እንደተዋጉ ይከርመዋል። በጣም እናዝናል። አድዋን ብትቆርጡት፣ እርግጠኛውኝ የምነግራችሁ ወልቃየት እንድታርሱ እንፈቅድላቸዋለን። ዳስር ሪሊት። ምክንያቱም እንደርታ የኛ ጠላታችን አይደለም፣ ተምቤን የኛ ጠላታችን አይደለም፣ የመቀሌ ሰው የኛ ጠላታችን አይደለም፣ ትግሬው በሙሉ የኛ ጠላት አይደለም። እነሱ ግን ጠላት ሊሉን ከቻሉ አያገባኝም። እኔ ግን የትግሬ ህዝብ በሙሉ ጠላት አይደለም። አሸባሪው ህውሃትና ተከታዮቹ ናቸው። ቲማሞ የምትባል ወደ ነው የሚያርሰው ያርሰዋል። ወልቃይት አድዋን ገንጥሎ አሰብን ከፍቶ ከመጣ የትግራይ ለምን አባትክ ነው? እንኳን ወልቃይትን ማን ነው የምትዩ? ብሪጅስቶ ወለጋን ያርሳል ኢትዮጵያዊ ነ ብቻህን ልትበላ ነው ታዲያ? የትግራይ ድንጋይ ይበላል ነው ታዲያ? እኩል ታርሳታል። ጠቅላይ ሚኒስትር በሆነ እኩል ነው እረስምልህ፣ እኛ የምንቃወመው ትግሬ ብቻ እንዲሰፍር አይቻልም ነው እንጂ ኢትዮጵያዊ ሆኖ የት ይሰፍርላል። ታዲያ ድርቅ ስለነበር እኮ ነው ወለጋ ላይ ሰፍረው ዛሬ የሚያርዱን ኦነግ ሸኔ እኮ ህዋት ቀየራቸው እንጂ እኮ ተርበው ሄደው ነው። ታዲያ ትግራይ ህዝብ ትግራይ ነው ካል ኢትዮጵያዊ ነው ካል የእኛ አካል ነው ካል ለምን አባት ከወልቃይት የማያርሰው አንተ ብቻ እየበላ ትቀጥላል። አይሆንማ። ወለጋም ብቻ ነው ጎጃም መጥቶ ያርሳል። ደብረ ማርቆስ ይሰፍራል። ጋምቤላ ይሰፍራል። ምናም ምክንያቱ ኢትዮጵያዊ ነው። ኢትዮጵያዊ ሆኖ ይቀጥላል። ከዚህ ውጭኛ ፖለቲካ የለም። ሌላው ቲዲኤፍ እና አይዲኤፍ ምንድን ናቸው? ቲዲኤፍ አሁን ተገንጣይ ነው። ሌላው ትግራይ አይደግፈውም። ትግራይ ዲፌንስ ፎርስ ማለት ነው። አይዲኤፍስ ኢዝራኤል የእስራኤል ዲፌንስ ፎርስ ማለት ነው። እነዚህ ሰዎች ራሳቸውን ሀገር አድርገዋል። ዛሬ ግን እኛን እየጠሉ አድዋ ላይ ማስፈር አይቻልም። የትግራይ ህዝብ ህዋትን ማሸነፍ አለበት። አድዋን ለማረስ ካስፈለገ የትግራይ ህዝብ ህዋትን ሰባብሮ ማባረር አለበት። ራያ ላይ መቀጠል ከፈለገ ህዋትን ተጋፍጦ ማሸነፍ አለበት። ትግራይ የትግራይ ወጣቶች መልክቴያ ነው። ወለጋ ላይ መጣችሁ ለመስፈር ከፈለጋችሁ፣ ለማረስ፣ አዲስ አበባ መጣችሁ ለመነገድ ካሰባችሁ፣ ኢትዮጵያዊ ነን ካላችሁ ባለላይ ሄዳችሁ ማረስ ከፈለጋችሁ ትግሬዎች፣ ይሄንን የነ ደብረ ጽዮንን ቡድን በታትናችሁ ጣሉት። ከዚያ በኋላ ኑ አጨብጭበን እንቀበላቸዋለን። ዳሴ በአመራርነት እናስቀምጣቸዋል። ምን ችግር አለ? ኢትዮጵያዊ ናቸው።